እዚህ ከቢኒያም ጋር ታርቃለች እንግዲህ ማለት ነው። እንግዲህ በቢኒያም ፍቅር በጣም ተጎድታ ነበር። እንግዲህ የአፌት ያክስት ልጅ አቤል ያጼን ይፈልጋት ነበር እና በመካከላቸው እሱ ጋር እንግዲህ ነበር እንደሆነች ከፍትት የተፈጠረው እንግዲህ ቢኒያም ለጽ ሲል በጣም ተጎድቷል። ህይወቱን ብዙ አደጋ ላይ ወርቋለ እዚህ እንግዲህ በስተ መጨረሻ አልፈልግሽም ብሏት ነበር። ነገር ግን ቤዛ እንግዲህ ዛሬ በተወና መልኩ አስታርቃቸዋለች ማለት ነው። እሱም ደግሞ ተመካክረው ፂና ቤዛ ራሷን እንደምታጠፋ አድርጋ ስልክ ተደውሎለት ጽዮን እንግዲህ ለመርዳት ሲመጣ በዛው እንደሚታረጉ ከወደደሽ ና ካፈቀረሽ ይመጣል ብላት ይህን ትወና እንግዲህ ቤዛም ጺም ተስማምታ እተውነዋለሁ ብላ ተውነ እንግዲህ ታርቀዋል። በጣም ደስ ይላል። አንዳንድ ጊዜ በእኛ ሰበብ ሰዎች ሲደሰቱ ማየት ምን ያክል ደስታ ነው። አሰላሙአሌይኩም አረህመቱላሂ በረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከእኔ ጋር ሁሉ ሰላም አልሐምዱሊላህ። ስለዚህ እንግዲህ ናታ ባለፈው በጣም ስትጎዳ ሲያየት፣ ና ቢንያምን ሄዱ እህቴ በጣም ተጎድታለች፣ ታስፈልጋት አለህ ብሎ ለምኖት ነበርና ቢኒያም እንግዲህ ከደረሰበት ጉዳት አንጻር አንተና እህት እንግዲህ እኔጋ ግንኙነት የላችሁም ብሎ ነበር የመለሰው ማለት ነው። እሱም ወዱ አድር ቢኒያም በጣም ተሰቃይቷል። አብዮል ማሰቃይቶታል። በጣም ብዙ ነገር ሆኗለ። በጣትም በጣም ስለሚወዳት እንግዲህ እንደት እንደት ታረገኛለች ተተዳኛለች ብሎ በጣም ተናዶባት ነበር። እናታም አሁን ላይ እንግዲህ በጣም አጣዲያ ፊት ስራ ላይ ስላለ ቸክ እያረጋት አይደለም እንግዲህ ካቤዛ ጋር ነው ያለችው። ቤዛ ምንድነው እንግዲህ የፈጠረችው? አንቺ ራስሽን እንደማጥፋት አንቺ ራስሽን እንደማጥፋት ብለሽ በርዘግተሽ ትተውን ያለሽ እኔ ደግሞ ከውጭ ሆኔ እንደመርዳት ብዬ ብለው ተመካክረው እንግዲህ እንትወና ተው ነው። ከዳግም ጋር ከቢኒያም የቢኒያም እንግዲህ የወንድሙ ልጅ እሱ ጋር ስለሚግባባ ከእሱ ጋር ደውለን እንነግረዋለን መጀመሪያ። ከዚያ እሱ ወደዚህ ሲመጣ ከፈቀረሽ ከወደደሽ ይመጣል፣ ላይ እየሮጠ ነው የሚመጣው አለቻት ቤዛ ማለት ነው። እንግዲህ እዚህም እንደተባባሉ በር ዘግታ ራሷ ልታጠፋ መስላል። ሞከረች ማለት ነው። ቤዛ ከጓደኛ ጋር እንግዲህ እንደተቀመጠች እየሮጠ በሩጫ መጣ ማለት ነው። ቢኒያ ቢኒያ መቶ እንግዲህ ቀጥታ ወደ ፎቅ ገብቶ ነበር ወደ ጽጋ ነበር ሄደው ና ጽን እንግዲህ ልመና ጀመረ ማለት ነው። ራስሽን እንዳታጠፊ እኔ አፈቅርሻለሁ ወድሻለሁኝ፣ እባክሽ እያለ ልመና ጀመረ ማለት ነው። እንግዲህ እሷና ፂና ቢኒያም ሲጮሁ ቤዚም ወጣች ማለት ነው። እንዱም ጓደኛ ወጣ። ከዚያ እንግዲህ ሎሊትም እንግዲህ አስቂቱ ሎሊትም እንግዲህ ወጥተው ሁሉም ልመና ጀመሩ። ከዚያ በኋላ እንግዲህ እንደሚያፈቅራት ሲነግራትና እርግጠኛ ስትሆን በሩን ከፍታ እንግዲህ ተገናኙ ማለት ነው። ቢኒያም እና ጺ በዛው እንግዲህ ታረቁ ማለት ነው። እንግዲህ ያሴረችው ምርጥ ሲስተም እንግዲህ ቤዛ ሰርቶላታል። በሷ ምክንያት እንግዲህ ታርቀዋል ማለት ነው። ወይም ደግሞ ጺንና ቢኒያምን ቤዛ አስታርቃቸዋል ማለት ነው። ያው ድራማ በጣም ሰርቶላታል። በጣም ደስ ይላል። የሰዎች ደስታ ከማየት በላይ ምንም የለም። በእሷ ሰበብ ሲታረቁና ሲደሰቱ ለእሷ የበለጠ ደስታዋ ነው ማለት ነው። እና እንግዲህ አሁን ላይ ደግሞ ናታ በጣም ስራ ወጥሮታል። ናታም እንግዲህ ወደ ቤት መጥቶ እሱን ለማየት እቤት ሲመጣ እንግዲህ ሎሪስ ብቻ ነበር ያለችው። ሎሪስ ደግሞ ናታን እንግዲህ ትቆጣጠረዋለች። የት እየሄደ ነው ስራው ምንድነው እያለች እሱ በቀደም እጇን ስትቆረጥ ማን የቆረጠሽ ምንድነው ምስሩ እያለ ሲያወጣት አልናገርም እያለች ነበርና ካዚ ክላስ ካፍ ገብታ የናታን ክላስ ለማየት ቁልፍ እየፈለገች እያለ አላገኘችውም። ናታን አሁን ራቅ ብለህ ከቤት ምን እየሰራህ ነው፣ ምንድነው ምሰራው? ያለች የሱን ስራ ለማወቅ ደፋቀና እያለች ነው። እሱም መቶ ቤት ቁጭ ብሎ ሎሊስ ሎሊስ ሲላት ዝም ብላ አጠገቡ መጣች ማለት ነው። ከዚያ በኋላ ለምንድ ነው እንደዚህ የምትሆነው ግን እያላት ነበርና ቤዛና ፂ ከውጭ መጡ ማለት ነው። እንግዲህ ውጭ ላይ ወተው ፂ ና ቤኒያም ያንን ድሮ የሚያረጉትን ወካቸውና ፍቅራቸውን ተገላጸዋል። በጣም ደስ ብሎ የድሮ ፍቅራቸው ተመልሷል ማለት ነው። አይዲያገም ደግሞ ከዚህ ጋር እንግዲህ አቤላን ለማጥቃትና ያፌትን እነሱም ከኤፍራታ ጎን ሆነው እያገዙ እስከሆነ ድረስ ዳግም እናቱን የት ቴር ነው እያለች ስታስጀንቀው የትም ሄጅ አይደለም፣ ይመጣል። አሁን ጼጋ ስለሆነ ነው ሊታረቁ፣ እንደዚህ እንደዚህ ብሎ ሲነግራት ገንም ደግሞ በጣም ደስ አላት ማለት ነው። በመቀጠል የናታ ጓደኛ እንግዲህ የናታ ጓደኛ አዲሷ ጓደኛው ደግሞ ጼጋ ሄጅ አለሁኝ አሁን አልመጣም ስት እንተም ማለት ጊዜ ጊዜ ያለ ለኔ ጊዜ ነው እንጂ እያለች የወንድሟን እንግዲህ ወንድሟ ከእነ ናታ ቤት እንትና የቤዛ ጓደኛ መሆኑን አታውቅም። እዛ ሄዱ እንግዲህ የእሱን ምንድነው ክላሱ ያለው እያለ የሱን ክላስ ለመክፈትና ለማያት መረጃ በር እየታገለች አልተከፈተ አላት ማለት ነው። ያፌት እንግዲህ ከአሁን ላይ ኤፍራታ ጋር እየኖረ ነው። ኤፍውዬ ደግሞ ባለፈው ጊዜ ቤላ ከኛ ጋር ይኑር ለመላላክም ለሁሉ ነገር ብለው፣ አይሆንም ይሄንማ አላደርግም ብሏት ነበር ማለት ነው። ምክንያቱም አያምነውም ና፣ አይሆንም እንደዚህ ቤት እሱ መምጣት የለበትም ብሏት ነበር። ዛሬ ግን አጠገቧ ቤቷ ቁጭ አድርገው ፊልም እያዩ እያለ ድንገት መጣባቸው ማለት ነው። በጣም ነበር እንግዲህ የደነገጠችው እሷም እሱም እንግዲህ ያፌትም በጣም ተቆጥቶ አለ። በመቀጠል የፂ የፂና የቢንያም ፍቅር በመመረሱ እና በመታረቃቸው በጣም ደስ ይላል። ትክክለኛ ፍቅር ካለ እንደዚህ ሰው ልጅ ተስፋ ይ